ሰላም ሰላም! ውድና የተከበራችሁ የሀገርኛ ዩቱብ ቻናል ተከታታይ ቤተሰቦች፣ እንዴት አመሻችሁ? ደህና ናችሁ ወይ? እንግዲህ ዛሬ በተወዳጇና በፈልቅልቋ በቤታ መጥቻለሁ ማለት ነው። ቤታ እና ሊያሾ ሰሞኑን ተጣልተው የተለያዩ ሶሻል ሚዲያ ላይ መነጋገሪያ ሆነዋል። ቲክቶክ በተለይ ቅውጥ ብሏል ማለት ነው። ሊያሾና ቤታ የተጣሉበት ምክንያት እንግዲህ፣ እኔ በበኩሌ ቤታም በጣም ነው የምወዳት፣ በጣም የዋህናት ጓደኛ ያወጣላት እውነት ለመናገር ማለት ነው። ሊያሹው ደግሞ ሆዳ ምናት ልክ ዩቲውብ ላይ እንደምናያት እንደምትበላው እንደዛ የጥቅም ሰው ናት በጣም። እና ኤልሻ ዳይራት ልትጋብዛት ብላ እና ራት ለመጋበዝ ሆዷን ለመሙላት ቤታ ጋር መጣላት ነበረባት፣ ቤታን ማማት ነበረባት ማለት ነው። እንግዲህ መጀመሪያ የሄደችበት ቤታ ሰውነቷን ተሰርታለች ምናምን ብላ እየጀመረችው ማለት ነው ቤታ። እንግዲህ ያለው ሰው ነው የሚሰራው፣ መብቷን ተሰርታ ከሆነ እና ቤታ ስለተሰራች ሁለት ሳምንት ጠፍታ ተሰርታ መጣች። ከዛም በኋላ ቆመች ምናምን፣ እንደዛ አይነት ነገር። እኔ በበኩሌ በፊትም ቤታ ስትቆም ማየት አለው ስትጨፍር ምናምን፣ ብዙ የቆዩ ቪዲዮዎቿን አሉ ማየት ይቻላል እና ተቆማለሽ ምናምን እንደዚ ትጨፍራለች በፊትም። እና ይህን ያለችበት ምክንያት ሊያሾ ቤታን ለማስጠላት ነው። ይሄ በቅድ የተሰራ ስራ ነው ማለት ነው። ቤታ እንድትጠላ ነው ይሄንን እያደረጉ የነበሩት ማለት ነው። ቤታ ሰውነቷን ተሰርታለች ብለው ኤልሻዳይ ጋር ቤታን የሆነ ዝቅ ለማድረግ ለማሸማቀቅ ምናምን ነበር። ቤታ ግን አትሰማቸውም። ኮንፊደንሷ አንገቷ እስከንገቷ ጢም ያለ ነው ማለት ነው። ያ ሴታ ሴቱ የሆኒ ማኛ ጋ ሆኖ እንግዲህ ሶስት ሆነው ተነስተውባት ነበር። ግን ቤታ የሰው ፍቅር አላት። ጓደኛ ምናምን አይወጣላትም እንጂ ሰው በጣም ነው የሚወዳት። ሰው የሚወዱባት ደግሞ የሆነ ፈታ ታደረጋለ ዘና ያለች ግልጽ የዋህናትና ለሰው ማለች ናት እሷ። በጣም የዋህና ቲክቶክ ላይ ምናምን አይታቸው የሆነ ሚዲያ ላይ ራሱ የሆነ በጣም ምታዝን የምትረበሽ የሆነ ኒንጃ ፈጥኖ ደራሽ ናት። ግን የደረሰችላቸው ሰዎች ሁሉ ዙረው ይከዷታል ማለት ነው። እና ሊያሸው ደግሞ የጥቅም ሰው ናት እንግዲህ በእልሻ ዳይራት ለመጋበዝ ብላ ቤታን እንደዛ ስታሳጣት ነበር። ግን ያ ሁሉ ነገር ዙሮ ወደ ራሷ ሆኗል። እነ ጂጂኪያ ብዙዎቹ ማለት ነው ወዴ የቤታ ጠላቶች የነበሩት ሁሉ ወደ ሊያ ወደ ቤታ ተጠግተው ለምን እነ እንቁርቲ ሳይቀሩ ማለት ነው እነ ጂጂኪያ እነ ሮሚ ሁሉ ሳይቀሩ ሊያ ጋር ሲወርዱባት ነበር። አንቺ ከርሳም፣ ለሆድሽ ብለሽ፣ አንቀነራት ለመብላት ብለሽ እንደዚ ቤታን ታረጊያታለሽ ምናምን ስትባል ነበር ሊያ ሁላችንም እናውቃታለን። የማዳም ቅመሞች የማዳም ቅመሞች ማለት ነው። እሷም የማዳም ቅመም ነበረች። ቤሉት ላይ ትሰራ ነበር። ጎበዝ ናት፣ አደንቃታለሁ። ራሷን የቀየረችበት መንገድ ምናምን በጣም የምትደነቅ ጎበዝ ሴት ናት፣ ግን ታበዛዋለች አንዳንድ ጊዜ በቃ አወኩ አወኩ የሆነ ነገር የለም። ሰዎችን ትንትን ትላለች። ከኔ በላይ ሰው የለም የምትለው ነገር አላት። ከአሁን በፊትም ታስታውሱ ከሆነ ሀረግ የምትባል ጓደኛ ነበረቻት። እሷም እንደዚሁ አረብ ሀገር የምትሰራ ነበረች እና ያችን ራሱ በጣም ብዙ ነገር ስታረጋት ነበር ይመስለኛል። ያችን ልጅቷ አሁን የለችም። ኢትዮ ላይ እየሰራች አይደለም። ለምን አላውቅም። እና ያችን ልጅቷን ራሱ ብዙ ነገር ስታደርጋት ነበር ስትላት ነበር ምናምን እና ሊያ በጣም ባለጌ ናት፣ እውነት ለመናገር ይሄም ባታረጊ መልካም ነው። ላለውኝ በጣም ራስሽን የቀየርሽበት መንገድ የሄድሽበት የተለወስሽበት መንገድ በጣም ደስ የሚል ነው። ግን የሆነ ለምን እንደዚህ ሆን? አንድ ሰው ጋር ለመታረቅ አንድ ሰው መዝለፍ ምናምን እንደዚያ የለብሽም። በተለይ ደግሞ ቤታ ቤታ በጣም የዋህናት ማለት ነው። ምናልባት አምናሽ ጓደኛ ብላሽ ሊሆን ይችላል ያወራችሽ ምናምንና ኤልሻ የምትባለ ዋጋ ለመታረቅ ብለሽ ቤታ ጋ ተጣላሽ ማለት ነው። ግን አገኘሽ ልክሽን፣ ብዙ ሰው ነው የተነሳብሽ ማለት ነው ሮ ሚነጅጅኪ ያሳይቀሩ ባለ የከፍታፍ ስለሆንሽ ልክ ምግብ እንደምትበዩ ስለሆነ አፍሽን የምትከፍቺው የማይጣላ ሰው ጋር ታጣላሽ የማይነካ ሰው ነካሽ እና ሁሉም ተነሱብሽ እኔ አንቺንም እወድሻለሁ መጀመሪያ እኔ በጣም ነው የማደንቅሽ በጣም ነው ግን ቤታ በዛ ልክ ቤታ ጋር መሄድ አልነበረብሽም ማለት ነው እነሱ ሁለት ጓደኛ ሞች ነበሩ ተጣልተዋል ከቻልሽ ማስታረቅ ካልቻልሽ ደግሞ በቃ ሁለቱም ጋር ጓደኛ መሆን ስቼ ኤልሻዴ ጋር ለምታርቅ ብልሽ ቤት እንደዛ ማለት ይሄ ፌራ አይደለም ማለት ነው። ጥሩ አላረግሽም እና የሄድሽበት መንገድ የራስሽን የቀየርሽበት መንገድ በጣም የሚደነቅ ጥሩ ሆኖ ሳለ ቤታ ጋር መጣላት አልነበረብሽ። ሚቱብ ላይ እንኳን መተሽ ጊፍት እንዲሰጥሽ ላይ በእንዴት ገቢ ስታበረታታሽ የነበረችው ቤታ ናት። ቤታ በነገራችን ላይ ለሁሉም ሰው እንደዚያ ናት፣ ግን እንደዚህ ያደረገችላቸው ያፈመሰቻቸው ሰዎች ሁሉ የሆነ ይከዷታል ማለት ነው ከአሁን በፊትም እንዳየነው ኪዱ ነበረች እና ሄለን ኤልሻዳይ እንደዚሁ ማለት ነው። ብዙዎቹ ብዙ ነገር ካደረገችላችሁ በኋላ ተገልብጠው እንትን ይላሉ ማለት ነው። ሆኒ ማኛት ሴታ ሴት ሁሉ ተጨምሮ እና ጥሩ አላደረግሽም ማለት ነው። በገዛችሽ ነው የተጠላሽው። እሷ የዋህ ሆና ለአንቺ መልካም ሰው ሆናልሽ ካለ እንደዛ ማድረግ አልነበረብሽም ማለት ነው። ሊያሸው ጥሩ አላደረግሽም ደረግሽም የምትሄጅበት የምታረጊው ስራ ላይ አጠነካሪሽም በጣም አድንቀዋለው። ግን እንደዚህ ነገር አዋሳጅ ምናምን አትሁኒ ማለት ነው። አንድ ቀን እራት ለመጋበዝ ብለሽ እቤት ስበይ ያደል እንደምትዩ ይሰራሽ አደለ ያው ስት ቤ ነው የምናይሹን ጊዜ እና ምን የተለየ ነገር ጋብዛሽ ነው። ኤልሻዳይ ቤታን በዛ ልክ እንትን ያልሽው እየሆነ ዝቅ ለማድረግ የሞከርሽው ማለት ነው። የሄድሽበት መንገድ ኤኒዌይስ፣ በዚህ ሳምንት ሸቀርሽ የሆነ ጥላቻ ምናምን ቢሆን እየተባለ የሆነ ተነሳሽ ተወራሽ ቤታጋኮ ደስ የሚለው ነገር ስታፈቀሪ አንድ ላይ ስትሆን ጓደኛ ስትሆን ብቻ ሳይሆን ተጣልተሽ እራሱ ተለያይተሽ እራሱ ተመልካች ይኖሩሻል ማለት ነው። ትፈምሻለሽ ተጣልተሽ ራሱ እና እንኳን ፍቅሩ ወዳጅነሽ አይደለም ዙሮ ሶሻል ሚዲያ ላይ በመምጣት ትቀርሚ ይሆናል ግን በመወደድ እንደዚህ ብዙ ተከታይ በመኖር ብዙ አድናቂ በማፍራት ደግሞ ቤታን የሚያክል የለም። ቲክቶክ ላይ አንደኛ ናት፣ በሁሉም ብሔር የምትወደድ ምክንያቱም የምታደርጋቸው ነገሮች ግልጽነቷ፣ የሆነ ከእውነት ጎን መሆኗ ምናምን በጣም ትምቱኝ ያለች ደስ ትለኝ ያለች እና ኤሻዳይ እና የወይን ማኛ ጋር ሆነሽ እንዲህ ባታደርጊ፣ አብረሽ ስታወሪ አብረሽ ወይም ስትጫወቺ የነበርሽዋ ተገልብጠሽ አንድ ቀን እራት ለመብላት ብለሽ እንደዛ ማድረግ አልነበረብሽም ማለት ነው። በጣም ታሳፍሪያለሽ ለማለት ነው። እና ሁለታችሁም ጎበዝናችሁ ናችሁ በየግላችሁ ግን እንደዚህ ሰው ላይ ባትደራረሱ ማለት ነው። አንዱን ቀጥ ለማድረግ አንዱን መጣል ግዴታ የሚመስላችሁ ሰዎች አንድ ጋር ለመታረቅ አንድ ጋር ጓደኛ ለመሆን አንደኛውን መጣላት ግድ ባይመስላችሁ ምን አለበት? ቤታም ጋር የልሻዳይም ጋር ጓደኛ መሆን እየቻልሽ ግን አንቺ ቤታ እንደዚህ አርጋ ሰውነቷ አስቀንሳ እንደዚህ አንቺ ራሱ ገንዘብ ቢኖርሽ ታደርጊዋለሽ ማለት ነው። ያኔ የተዘፈዘፈ ሰውነትሽ በደንብ ነው የምታረጊው። ስለሌለሽ ነው እንጂ ማለት ነው። እና አትሽለጥለጭ ዝም ብለሽ ኦሮሞ ስታገኝ ኦሮሞ፣ ትግሬ ስታገኝ ትግሬ፣ እንደገና የሆነ ብቻ እንዳገኘሽ አትሁኒ ማለት ሰውሁኒ በቃ ማለት የዘር ጥላቻ ምናምን ሳይሆን የሆነ ከሁሉም ጋር እንትን ሁሉም ቦታ ላይ ያለው ለማለት አትሞክሪ ማለት ነው። ሊያሾ በጣም እኔ በበኩሌ በጣም ማከብሬሽ የተነሳሽበት እና የደረሽበት ነገር ጥንካሪች በጣም ደስ ይለኛል። ጎበዝነች ጠንካራንሽ ሁላችንም እንዳንች ለመለወጥ እያብቃኔ ማዳም ቀመሞች ግን ደግሞ አንዳንድ ጊዜ የምታሳያቸው ጸባዮች፣ የሆነ በጣም ያስጠላሉ ማለት ነው። ባታደርጋቸው መልካም ነው። ሁሉም ጋ ጓደኛ መሆን ትችላለሽ። ያልተመች ሰው ካለ እኮ መተው መብትሽ ነው። ግን ሰትቴ ያንን ሰው ዝቅ አድርገሽ ወይ የሌለበትን ነገር አውርተሽ የሆነ አውርቼ ያሸማቅቀው ምናምን፣ እንደሱ ይፌራ አይደለም ማለት ነው። ኖርማል ዝም ብለሽ ያ ሰው ጓደኝነቱ ከበቃሽ፣ ካልተመችሽ፣ ካልተግባባሽ በቃ እንደዚሁ ቻው ማለት ትችላለሽ ማለት ነው። እና ጓደኛ ስትሆኑ ለሌሎቻችሁም ጓደኛ መሆን እስከቻላችሁ ደርስ ጓደኛ ትሆናላችሁ። ጓደኝነታችሁ ከበቃ ደግሞ ማትስማሙበት ነገር ካለ በቃ ትለያያላችሁ። ተለያያችሁ ማለት ግን ያለፈ አብራችሁ ያሳልፋችሁትን ነገር ልትዘራዘሩ፣ እንደዚህ ነበረች፣ እንደዚህ ነበረች ምናምን፣ ይሄ ጥሩ አይደለም ማለት ነው። በፍቅር ጊዜ የተደረገ ነገር ማለት ነው። እና ቢታዬ እንግዲህ ወደ ቱ መታለች፣ ቢታዬ በርችልኝ ማለት ነው። በአንድ ቀን እንግዲህ አስራ ሰባ ሺህ ምናምን ይታዬ ቢዲዋ አላት፣ በአንድ ቀን ማለት ነው። ያሸው ግን ሁለት ሰዓት እና ሶስት ሰዓት ቁጭ ብላ ምንድነው ሀያ ሺ አስራ አምስት ሺ ምናምን ከዚህ ያለፈ ቪዲዮ ራሱ አይታይላትም። ላይ በላይ ሶስት ሰዓት እና ሁለት ሰዓት ተቀምጣ እየበድላችሁ ማለት ነው እና ላይክና ሰብስክራይብ አድርጎ ወዳችኋለሁ በያላችሁ